የዚህ የልጅ ብቃት ላይ በጣም እገረማለሁ። እውነት ለመናገር የአዱናይን ብቃት እኔ አደንቅለታለሁ። ምርጥ ልጅ ማለት ነው፣ ካነጋገሩ እስከ ስራው ደስ የሚል የዋህ። ይመሽፍ ማርያም ከዚህ በላይ ትልቅ ደረጃ ድረስ አንተ የዋህ ልጅ ነ፣ ትልቅ ደረጃ እንደምትደርስም ባለሙሉ ተስፋ ነን። ለእኛም እራሱ አራያ የሆን ከንንቆናና እናመሰግናለን። ለእኛም ብዙ አራያ እንዲትሆን እንዲንለወጥ ትልቅ ቦታ እንዲደርስ እያረግ የምትሰጠን ምክር በጣም ነው የምናመሰግነው። እውነት ትለያለ ነው ምለው በትናንትናው እውነት እንግዲህ አዱናይ ጋርዶቹን እንግዲህ እያያቸዋቸው ነው ብዬ አስባለሁ። ኢትዮጵያ ላይ በተካሄደው ሩጫ ይመስለኛል። እንግዲህ አዱናይ ለየት ያለ ልጅ ነው። አዱናይ በጣም በጣም ከሚባል በላይ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አይናለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ አብራችሁ ላላችሁ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ሁላችሁም ባዳናይ ምክር ወላ ደግሞ ደስ የሚል እንድትቀየራችሁ ሰዎች አላችሁ ነው የማስበው። አዳናይ በጣም ምርጥ ልጅ ነው፣ እውነት ለመናገር ከሚባል በላይ እኔ ቃላት የለኝም። የሚናገረው ነገር ሁሉ ተግባሩና የሚናገረው ነገር አንድ ነው። ጎበዝ ልጅ ነው በጣም ከሚባል በላይ። እንደዚህ አይነት ጀግኖችን ከዚህ በላይ ከፍ እንዲሉ እንዲበረታቱ ማድረግ የሚያክል ነገር የለም። እያስባለሁ ና ለሚያረጋቸው በጎ ስራዎች በጣም ነው የሚደግፈው። በተለይ እንደዚህ በተለይ እንደዚህ መንገድ ዳር ምናምን ያሉትን እንዲታዩ እንዲፈምሱ ብር እንዲከፈል ብር እንዲከፈላቸው የሚያደርገው ነገር በጣም ነው ደስ የሚለውና እግዚአብሔር አምላክ ከዚህ በላይ ከፍ ያድርግህ ላለው ብዙ ነገር አሳይተናል። ያላሳየንም ይኖራል ከካሜራ ጀርባ። በእውነት ለመናገር እና አንተ ማለት ለየት ያልክ ልጅ ነህና፣ እግዚአብሔር አምላክ ይጠብቅህ። ይህን መልካም ስራህን እና በጎ ስራህን ቀጠልበት። ከዚህ የበለጠ ትልቅ ደረጃ የምትደርስ ልጅነህና እላለሁ ማለት ነው። የሚመክረው ምክር አትፍሩ፣ በቃ አትፍሩ፣ ሰውን አትፍሩ፣ በማንነታችሁ አትፍሩ፣ አትደበቁ የሚለው ምክር ከሚባል በላይ ነው የሚመቸኝ። ምክንያቱም ብዙ ሰዎች አንታይም እያሉ የሚደበቁ ሰዎች አሉ፣ ገባችሁ? ለእነሱ ለእነሱ ራሱ ምክር ይሆናቸዋል ብዬ አስባለሁ።